ጨዋታውን የሚያስተላልፈው አውስትራሊያዊ የስፖርት ኮሜንታተር ሮበርት ሲገር በቴሌቪዥን ለሚያዩ ተመልካቾች አንድ ያልተለመደ ቀጭን ትዕዛዝ አስተላለፈ። በቃ ቴሌቪዥናችሁን አቹን አጥፉት እኔ ይህንን በቅሌት የተሞላ ጨዋታ እንድትመለከቱ አልፈልግም ሲል የጀርመኑ ኤአርዲ ጣቢያ ኮሜንታተር ኤቨርሃርድ ስታኒየር ደግሞ የባስ ብሎ በገዛ ፍቃዱ ይህንን ጨዋታ አላስተላልፍም ብሎ አቋረጠውም። የትሪቡን አድማጮች ኮሜንታተሮቹ ለምን ይሄን አደረጉ? ዛሬ በትውስታ በምናነሳው ጨዋታ ምክንያት ነው በ1982 የዓለም ዋንጫ አፍሪካዊቱ አልጄሪያን ከምድቧ ለመጣል የጀርመንና ኦስትሪያ ቡድኖች ባሳዩት እስካሁንም አሳፋሪ በተባለ በቅሌት በተሞላ ጨዋታ ምክንያት ነው። አንዱ ጋዜጠኛ ቴሌቪዥናችሁን አጥፉ፣ ሌላኛው ደግሞ ስርጭቱን ትቶ እብስ ያለው። ትሪቡን ትውስታ፣ አልጄሪያ ላይ የተሸረበው የሂወኑ የቅሌት ጨዋታ በዓለም እግር ኳስ ዋንጫ

አፍሪካዊቱ አልጄሪያ በ1982 የዓለም እግር ኳስ ዋንጫ ላይ ለመጀመሪያ ጊዜ አፍሪካን የመወከል ዕድል አገኘች። ከምዕራብ ጀርመን ኦስትሪያና ቺሊ ጋር ትደለደለች። ሁሉም በመጀመሪያ ተሳትፏ ብቅ ያለችውን አልጄሪያን ግምት አልሰጧትም። የመጀመሪያው የመክፈቻ ጨዋቷ ደግሞ ከገናኗ የእግር ኳስ አገር ጀርመን ጋር ሆነ። መክፈቻው በዓለም እግር ኳስ ከታዩ አስደማሚ፣ አስገራሚ ውጤቶች አንዱ ተመዘገበበት። በእግር ኳስ እስካሁንም ተመርጠው ታሪካቸው ከሚነገርላቸው ውጤቶች አንዱ ታየ። ከአፍሪካ የተወከሉት የበረሃ ቀበሮች አልጄሪያውያን ኃያል የተባለውን የምዕራብ ጀርመን ቡድን ሁለት ለአንድ በሆነ ውጤት አንበረከኩት። ታዋቂዎቹ ራባህ ማጃርና ቤሎሚ የአልጄሪያን ካርል ሄንዝ ሩሜኒገ ደግሞ የጀርመንን ጎሎች አስቆጠሩም።

አልጄሪያ የአውሮፓ ቡድንን ያሸነፈች የመጀመሪያው አፍሪካዊት ሀገርም ሆነች። በኦስትሪያ ሁለት ለባዶ ተሸንፋ ቺሊን ሶስት ለሁለት በመርታት ሁለት የምድብ ጨዋታዎችን በማሸነፍ ከአፍሪካ አዲስ ታሪክ የሰራች ሀገርም ተባለች። ያኔ የመጨረሻው የምድብ ጨዋታ እንዳሁኑ በተመሳሳይ ቀን አይደረግም ነበር። አልጄሪያ በመጨረሻ የምድብ ጨዋታዋ ቺሊን ሶስት ለሁለት ከረታች፣ ከአንድ ቀን ቀጥሎ ጀርመንና ኦስትሪያ ይጫወታሉ። አልጄሪያ አራት ነጥብ አላት። አቻ ቢወጡ ከኦስትሪያ ጋር ተያያዛ ታልፋለች። ኦስትሪያ ብታሸነፍም እንደዚያው ጀርመን በሰፊ ውጤት ካሸነፈች ደግሞ አልጄሪያና ጀርመን ተያይዘው ያልፋሉም። አልጄሪያ የምትወድቀው ጀርመን በጠባብ ውጤት ካሸነፈች ብቻ ነው። ይህ ደግሞ የሚሆን አይመስልም። በስፔን ኤልሞሊኖን ሂዮን በ41 ሺ ደጋፊ ፊት ሰኔ 25 ቀን 1982 በኋላ ላይ የሂዮኑ ቅሌት የተባለው የጀርመንና ኦስትሪያ ጨዋታ በስኮትላንዳዊ ዳኛ ቦብ ሾለንቲኔ መሪነት ተጀመረ። ኦስትሪያ አራት፣ አልጄሪያ አራት ነጥብ አላቸውም፣ ጀርመን ሁለት፣ ቺሊ ምንም። ልብ በሉ ይህ ጨዋታ በጀርመን አሸናፊነት በጠባብ ውጤት ብቻ ከሆነ ጀርመንና አውስትሪያ ተያይዞ ያልፋሉ። ሁለት ሀገር ያሸነፈችው አልጄሪያ አፍሪካ በጉጉት ጨዋታውን እየጠበቁ ነው። ወትሮ እርስ በርስ ሲገናኙ የሚጋደሉት የጀርመንና አውስትሪያ ቡድኖች እግር ኳስ ሳይሆን ትርኢት የሚያሳዩ መሰሉ። ተጫዋቾቹ ከመገፋፋት ኳስ ተናንቆ ከመቀማማት ይልቅ የሚተቃቀፉ የሚደጋገፉ ሆኖ ታዩም። የተቃራኒዎች ሳይሆን የአሻጥረኞች ጨዋታ ታየ። ሁሉም የሚሆነውን አላምንም። 10 ደቂቃ ብቻ እንዳለፉ የጀርመኑ ሆረስት ሁሩቤስክ ጀርመንን ቀዳሚ የምታደርግና የምትፈልገውን ጎል አገባ። ከዚያ የሆነውን መግለጽ ይከብዳል። ይሄውኑ ቅሌት ተጀመረ። ማንም ከራሱ ሜዳ ኳስ ይዞ መውጣት አይፈልግም። ሙከራ ይናፍቅ ጀመር። እድሎች አልፎ አልፎ ሲገኙ ከጎሉ ራቅ አድርጎ መጠለስ ታየ። በስህተት ጎል እንዳይቆጠር በነገሰ ፍርሃት ኳሷ በረኛውና ጎሉ እንዳይገናኙ ከፍተኛ ጥረት ሲያደርጉ ተጫዋቾች ይታዩ ጀመር። ጀርመንና ኦስትሪያ

ፓርቲ ስ ይ ደ ማንፍን ን ና ዶችላን አልጄሪያ አልጄሪያ የሚለውን ስም ተመልካቹ በክብር የአልጄሪያ ቡድን በሌለበት ይጠራ ጀመር። ተጫዋቾቹ በተቃውሞ ታጀቡ። አንድ ጀርመናዊ የእግር ኳስ ተመልካች በድርጊቱ በመበሳጨት የሀገሩን ባንዲራ አቃጠለ። ኤል ኮሜሪኮ የተሰኘው ጋዜጣ ጨዋታውን በተለመደው የስፖርት ገጹ ላይ ሳይሆን በወንጀል አምድ ላይ ዘገበው። ትርጉሙ ስፖርት ሳይሆን የወንጀል ዜና ነው እንደማለት ነው። ጀርመናዊው የአርዲ ኮሜንታተር ይህንን ጨዋታ አላስተላለፍም ብሎ አቋርጠውም። የኦስትሪያው ኮሜንታተር ሮበርት ሲገርም ቴሌቪዥናችሁን አጥፉ፣ ይህንን ጨዋታ ማየት የለባችሁም ብሎ በብስጭት ታሪካዊ መልእክት አስተላለፈ። አልጄሪያ በሸፍጥ ወደቀች። ጀርመን ጨዋታ ባልሆነ ጨዋታ አንድ ለባዶ አሸንፋ ኦስትሪያን ይዛለፈች። እግር ኳስ ግን ከዚያ ጨዋታ በኋላ አዲስ ሕግ ለማጽደቅ ተገደደ። ሁሌም የምድብ ሶስተኛ ጨዋታዎች በተመሳሳይ ቀን በተመሳሳይ ሰዓት ይደረጉ የሚለው ሕግ የሂወኑን የጀርመንና ኦስትሪያ ጨዋታን ቅሌት ተከትሎ ወጣ። ዛሬም ድረስ ግን ካለም ዋንጫ እጅግ አሳፋሪ ጨዋታዎች አንዱ በ1982 በኤልሞሊኖን ሂዮን ስፔን ላይ በጀርመንና ኦስትሪያ ስም ሲታወስ ይኖራል። አልጄሪያ ላይ የተሸረበው የሂዮኑ ቅሌት ጨዋታ በትሪቡን ትውስታ ፊፋ ኦፊሻልስ